ምርጥ የአይንና የእይታ ቫይታሚኖችና ሰፕልመንቶች። በዚህ ቪዲዮ የአይን ጤና የሚጠብቁ፣ የአይን በሽታዎች የሚከላከሉ፣ የእይታ ጥራትን የሚጨምሩ ቫይታሚኖችና ሰፕልመንቶችን የምናይ ይሆናል። በስተመጨረሻም ተአምራዊ የሆኑ የአይን ነገሮችን የምንለግሳችሁ ይሆናል። ትገረማላችሁ። አጠብቋቸውም። ኒውትሪሽንና የአይን ጤና በጣም የሚያያዙ ናቸው። አይን የብሬን ኤክስቴንሽን ወይም ከአንጎል የቀጠለ ስለሆነ ከፍተኛ የሆነ ሜታቦሊክ ሬት አለው ከአንጎል ቀጥሎ ማለት ነው። አይኖች በተደጋጋሚ ቀለም ያለ ኤነርጂ ስለሚደርሳቸው ለከፍተኛ ብግነት፣ ለከፍተኛ የኦክሲዳይዝ ጭንቀት የተጋለጡ ናቸው። ስለሆነም ኮንስታንት ወይም ዘውታሪ የሆነ ኤነርጂ ይፈልጋሉ። ሊፒዶችን፣ ፕሮቲኖችን፣ ኒክሊክ አሲዶችን ለማምረትና የተጎዱ የአይን ህብረ ህዋሳትን ለመጠገን ማለት ነው። በማህበረሰባችን አይን ትልቅ ቦታ ይሰጠዋል። አይን ሊነጥቀ የነበርኮ ካለ ትልቅ ቦታ ይሰጠዋል ማለት ነው። ሳይንሱም የአይንን ጠቃሚነት ይደግፋል። የአይናችሁ ጤና የሚያሳስባችሁ ከሆነ አዲሱን የአይን የኒውትሪሽን ጋይድ መረዳት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተመልከቱት። ላይክ ሰብስክራይብ ይደረግ። መቼም ይህን መረጃ ማጣት አትፈልጉም። በመጨረሻም እስከ መጨረሻው ታግሰው ለተመለከቱም ታምራዊ የሆነ ቦነሶችን አዘጋጅተናል፣ ይጠቅማችኋል። በአንደኛ ደረጃ የሚገኘው ቫይታሚን ኤ ይሆናል። ቫይታሚን ኤ ኬራተስ ኬራቲን ጥረ ነገሮችን ይዟል። አይናችን ቫይታሚን ኤን ይፈልጋል፣ ምክንያቱም ቫይታሚን ኤ ለፎቶ ትራንስዳክሽን ስለሚያገለግል። የሪቲና ህዋሳት ቫይታሚን ኤን ይፈልጋሉ፣ ምክንያቱም የሪቲና ህዋሳት ከአንጎል ጋር በሲግናል ለመገናኘት ወይም ኮሚኒኬት ለማድረግ ቫይታሚን ኤ ስለሚያስፈልጋቸው ነው። ሪቲና ማለት ደግሞ የአይናችን የኋለኛው ክፍል ሲሆን ኢሜጅ ወይም ምስል የሚፈጠርበት የአይናችን ክፍል ነው። ያን የመሰረቱት ደግሞ የሪቲና ህዋሳት ይባላሉ ማለት ነው። ቫይታሚን ኤ ለብዙ ህዋሳት ተግባር ያገለግላል። በተለይ ደግሞ ባይንኳስ ኤቦል አካባቢ ወይም ሰርፌሱ ላይ ያሉ ሴሎች ላይ እና ኮርኒ አካባቢ ላይ ላሉ ሴሎች ተግባር ይጠቅማል። የቫይታሚን ኤን ጥቅም የምታውቁት እጥረቱ ምን ያህል ችግር እንደሚያመጣ ስናይ ነው። የቫይታሚን ኤ እጥረት በጣም በሚኖርበት ጊዜ ዜሮፍታልሚያ የተባለ የአይን በሽታ ይፈጠራል። የዚህ በሽታ ምልክቶችም እንደሚከተለው ቀርበዋል። እነሱም የምሽት የአለማየት ችግር ወይም ናይት ብላይንድነስ፣ ባይቶት ስፖት፣ የኮርኒያ የኮንጀንግቲቫ ዜሮሲስ፣ ኮንጀንግቲቫ ኮርኒያ አካባቢ ቢጫ መሆን መቁሰል አይነት ምልክቶች ይታያሉ። ታዲያ የቫይታሚን ኤ እጥረትን ምን ሊያመጣው ይችላል ሚለውን ስናይ የቫይታሚን ኤ እጥረት የሚያመጡ ችግሮች አሉ። እነሱም እንደ ማልኒውትሪሽን የምግብ እጥረት፣ እርግዝና ሊያመጣው ይችላል፣ ህጻናት መሆን፣ የወባ በሽታ ስር የሰደደ ተቅማት ወይም ዲሃሪያ ሊያመጣው ይችላል። የማን መገባቸው ወይም ሪስትሪክት የሆናቸው ምግቦች በብዛት ካሉ የአንጀት ብግነት ካለብን፣ እንዲሁም የጉበትና የቆሽት በሽታ ካለብን ዳጀሽን ና አብዞርቬሽን ላይ ተጽዕኖ ስለሚኖረው ጉበት ቆሽት ላይ ችግር ካለ የቫይታሚን ኤ እጥረት ሊፈጠር ይችላል ማለት ነው። ልብ ልትሉት የሚገባው ነገር ግን ቫይታሚን ኤ እጥረት ሲኖር በኖርማል መጠን ነው ልንወስደው የሚገባው። በተለይ ደግሞ የምንወስደው ሰፕሊመንቶችን ከሆነ ቫይታሚን ኤ መብዛት ችግር ያመጣል። ቫይታሚኖችን ከመጠን በላይ መውሰድ ሃይፐር ቫይታሚኖሲስ ይባላል። ቫይታሚን ኤን ደግሞ ከመጠን በላይ መውሰድ ሃይፐር ቫይታሚኖሲስ ኤ በመባል ይታወቃል። ቫይታሚን ኤን በተገደበው መጠን ነው እንወስድ የሚገባው። ለምሳሌ ለአዋቂዎች የመጨረሻው ሊሚት የሆነው የቫይታሚን ኤ የመውሰጃ መጠን 3000 ማይክሮግራም ወይም 9000 ኢንተርናሽናል ዩኒት ነው ማለት ነው። እዚህ በላይ መውሰድ የለብንም። ግን ከተፈቀደው መጠን ከበለጠና አዘውትረን ከወሰድ ነው ምልክቶች ይፈጠራሉ ማለት ነው። በመብዛቱ ምክንያት የሚፈጠሩ ምልክቶች ይኖራሉ እንደ ማጦልወል፣ ትውኪያ፣ የራስ ህመም፣ የማዞር ስሜት፣ ብዥታ፣ የፀጉር መርገፍ፣ ሃይፖታይሮዲዝም፣ የአጥንትና የመገጣጠሚያ ህመም፣ የአይን መድረቅ ሊፈጠሩ ይችላሉ ማለት ነው። የአይን መድረቅ ቫይታሚን ኤ ሲበዛም ሲያንስም ሊፈጠር ይችላል። ታዲያ እንዴት አድርገን ብንወስደው ይሻላል የሚለውን ለመግለጽ ያህል መጀመሪያ ላይ ምግቦችን መጠቀም አስፈላጊ ነው። ቫይታሚን ኤ ያላቸው ምግቦችን መውሰድ ይኖርብናል ማለት ነው። ነገር ግን የቫይታሚን ኤን ሰፕልመንት መውሰድ ግድ ከሆነ ቫይታሚን ኤን በሐኪም ትዕዛዝ መሰረት መውሰድ ያስፈልጋል ማለት ነው። ወይም ደግሞ በተመከረው በተፈቀደው የመውሰጃ መጠን ኖርማል እስኪሆን ድረስ መውሰድ፣ እዛ በኋላ ማቆም ያስፈልጋል። ሌላው ሁለተኛው ሉቲን እና ዛግዛንቲን ናቸው። በአትክልቶች ሰንተሳይዝ የሚደረጉ ካሮትዌድ ፒግመንቶች ናቸው። ሉቲን ና ዛግዛንቲን እንደ ካሊ አይነት ምግቦች ቆስጣ፣ ፔፐር ወይም ቃሪያ፣ እንደ ፒስታቸዋስ አይነት ነቶች፣ አቮካዶ፣ ቢጫው የእንቁላል ክፍልና ከዶሮ ማግኘት ይቻላል። ሉቲን በጣም ፖተንት ጠንካራ የሆነ ጸረ ኦክሲደንት ጸረ ብግነት ባህሪ ያለው ስራውን የሚሰራውን በአይን ላይና በተወሰኑ የአንጎል ክፍሎች ላይ ይህን ስራ ይሰራል ማለት ነው። ሉቲን ከከፍተኛ ብሉላይት ኤነርጂ ይጠብቀናል፣ ይከላከላል። ጥናቶች ይፋ እንዳደረጉት ከሆነ በደም ውስጥ የሉቲን መጠን ከፍተኛ መሆን የተባባሰ ማኩላር ዲጀኔሬሽን ወይም ከእድሜ ጋር ተያይዞ የሚፈጠር አድቫንስድ ማኩላር ዲጀኔሬሽን የተባለውን የአይን ችግር የመፈጠር ዕድልን በ37 ፐርሰንት ቀንሶ ተገኝቷል። ሉቲንን ዛግዛንቲንን በሰፕልመንት መውሰድ ጭንቀትን ለመቀነስ ይረዳል። የማስታወስ አቅምን ለመጨመር የኮግኒቲቭ አቅማችንን ወይም የእውቀት አቅማችን ለመጨመር ይጠቅማል፣ በተለይ በአዛውንቶች ላይ በልጆች ላይ ደግሞ የመማር አቅምን ለመጨመር የኮግኒሺቭ የእውቀት አቅምን ለመጨመር ይጠቅማል። እንዲሁም አይ ሳይት ወይም የማየት አቅምን ጥራትን ለመጨመር ይረዳል አንድ ነገር ግልጽ ሆኖ ክሊር ሆኖ እንዲታይ ይረዳል። የሆነ የአይን ጥራትን የሚፈልግ የአይን ውድድር አይነት ነገሮች ሲገጥማችሁ የሉቲንና ዛግዛንቲንን ሰፕልመንት መውሰድ ለዚህ ነገር ይረዳችኋል። ሉቲንና ዛግዛንቲንን የመውሰጃ የተፈቀደ መጠን አለ። ሉቲንን የምንወስድ ከሆነ በቀን ውስጥ ከ10 እስከ 20 ሚሊግራም ነው ልንወስደው የሚገባው። ዛግዛንቲን ከሆነ ደግሞ ከ2 እስከ 5 ሚሊግራም ነው ልንወስደው የሚገባው ማለት ነው። በእነዚህ መጠን መውሰድ ይረዳችኋል። በሶስተኛ ደረጃ የምናየው አስታግዛንቲንን ነው። ብዙም የማይታወቅ ነው፣ ነገር ግን አሁን ስታውቁት ትወዱታላችሁ። አስታግዛንቲን በጣም በጣም ጠንካራ ጸረ ኦክሲደንት ተጽዕኖ አለው። ቫይታሚን ኢ ጠንካራ የሆነ ጸረ ኦክሲደንት ባህሪ ያለው ነገር ግን ከአስታግዛንቲን ጋር ሲወዳደር በጣም ይለያያሉ። አስታግዛንቲን ቫይታሚን ኢን በጸረ ኦክሲደንት ባህሪው ከመቶ እስከ አንድ ሺ ጊዜ ይበልጠዋል። አስታግዛንቲን ቫይታሚን ኢን ኦልሞስት በአንድ ሺ ጊዜ ጥፍ ይበልጠዋል እንደማለት ነው። አስታግዛንቲን የናይትሪክ ኦክሳይድ ዲግሬዴሽን ይከላከላል። ናይትሪክ ኦክሳይድ እንዳይወገድ ይረዳል። የደም ስሮች እንዲሰፉ ዳይሌት እንዲያደርጉ ይረዳል። የአይን የደም ዝውውርን ያፋጥናል። ኦፕቲክ ነርቭ የእይታ ነርቭን ይደግፋል። የአይን የመድረቅ ችግርን ለማስወገድ ይጠቅማል። አስታግዛንቲን የአይን ስለሪ ቦዲ ወይም ስለሪ መስል የሚባለውን አካል ወይም ክፍል ሪላክስ ለማድረግ ዘና ለማድረግ ይረዳል። ይህ ስለሪ መስል ወይም በዲ የአይን ውስጥ ጡንቻ ሲሆን፣ እሱ ኮንትራክት ወይም ሪላክስ በሚያደርግበት ጊዜ ቅርብና ሩቅ እንድናይ የሚረዳ ነው። በቀን 6 ሚሊ ግራም አስታግዛንቲን መውሰድ ለአይን ስትራፕ ወይም መድከም ወይም ኤስትሬን ብለን የምንጠራውን ለማስወገድ ይጠቅማል በተለይ ደግሞ ሉቲንና ዛግዛንቲን ኤስትሬንን ለመከላከል ስለሚጠቅሙ ይህን 6 ሚሊ ግራም አስታግዛንቲንን ከ10 ሚሊ ግራም ሉቲን ከ2 ሚሊ ግራም ዛግዛንቲን ጋር አብሮ መውሰድ ከአይስትሬን ወይም ከአይን መወጣጠር ችግር ለመዳን ይረዳል። አይስትሬን ማለት ለረጅም ጊዜ ቲቪ ወይም ኮምፒውተር ላይ አተኩረን ስንቆይ የሚፈጠረው የአይን መወጣጠር ማለት ነው። አስታግዛንቲን በየቀኑ 12 ሚሊግራም ያህል መውሰድ የአይን የመድረቅ ችግርንና የኮርኒያ ችግሮችን ለማስወገድ ይጠቅማል። ስለዚህ የአስታግዛንቲን ሰፕልመንት በተፈቀደው መጠን መውሰድ የተጠቀሱት ችግሮችን ለማስወገድ እና የተጠቀሱትን የአይን ጥቅሞች ለማግኘት ይጠቅማል ማለት ነው። በአራተኛ ደረጃ የምናየው ኦሜጋ ስሪ ነው። ኦሜጋ ስሪ ለብዙ የሰውነት አካላት ጤና ጠቃሚ እንደሆነ ሁሉ ለአይን ጤናም ይጠቅማል። ኦሜጋ ስሪ ለአንጎል ጤና ይጠቅማል፣ ለአይን ጤና ይጠቅማል፣ ለመገጣጠሚያ ጤና፣ ለህፃናት ሁለንተናዊ እድገትና ጤና፣ ካንሰርን ለመከላከል ህመምን አለርጂን ለማስወገድ ለማስታገስ ይጠቅማል። ኦሜጋ ስሪን ከምግቦች ማግኘት ይቻላል። እንደ ሳልሞን፣ ማክሬል፣ ሳርዲን አይነት አሳዎች ማግኘት ይቻላል። ከነቶች ከዋልነት ማግኘት ይቻላል። ከዘሮች ደግሞ እንደ ተልባ፣ ቻያዘር እና ሄምዘር አይነት ምግቦች ማግኘት ይቻላል ማለት ነው። ናሽናል ኢንስቲትዩት ኦፍ ሀልዝ የተባለው ድርጅት እንዳስታወቀው ከሆነ የተፈቀደ የየቀን የኦሜጋ ስሪ የመውሰጃ መጠን ተቀምጧል። ይህም መጠን ከ1100 ሚሊግራም እስከ 1600 ሚሊግራም ያክል መውሰድ ያስፈልጋል ማለት ነው። ሰፕልመንቱ ኦሜጋ ስሪ ለአይን ጤና በተለይ ደግሞ የአይን የመድረቅ ችግርን ለማስወገድ የሪቲና ጤናን ለመጠበቅ ማኩላር ዲጀነሬሽን የተባለውን የአይን ችግርና የስኳር በሽታ ችግሮችን ለመከላከል ይጠቅማል። ኦሜጋ ስሪን በተጠቀሰው መጠን መውሰድ ወይም ቢያንስ ቢያንስ በ1ሺ ሚሊግራም ፐርዳይ መውሰድ ረዘም ላለ ጊዜ ቢያንስ ለሶስት ወር በሰፕሊመንት መልክ መውሰድ የአይን የመድረቅ ችግርን ያስወግዳል። ኦሜጋ ስሪ የአሳ ዘይትን መውሰድ ለአይን ጤናና የአይን የመድረቅ ችግርን ለማስወገድ ይጠቅማል። ከሪቲና ጤና ጋር ተያይዞ ኦሜጋ ስሪ ጠቃሚ ነው የሚሉበት ምክንያት ከ50 እስከ 60 ፐርሰንት የሚሆነው የሪቲና ህብረ ህዋሳት የተሰሩት ዲኤችኤ ከሚባለው ኦሜጋ ስሪ ፋቲ አሲድ ነው። ስለዚህ ለአይን ጤና በጣም ይጠቅማል ማለት ነው ኦሜጋ ስሪ በስኳር በሽታ የመያዝ እድልን ይቀንሳል ዲያቤቲክ ሪትኖፓዝ የተባለውን በስኳር በሽታ የሚመጣውን የአይን ጠንቅ ወይም ችግር የመፈጠር እድልን ይቀንሳል በስኳር በሽታ ችግር የሚፈጠረው ማኩራር ኢደማ ችግር ወደ ነበረበት ወደ ኖርማል እንዲያገግም እንዲመለስ ይረዳል ሌላው ቫይታሚን ዲ ነው አሁን ላይ የቫይታሚን ዲ እጥረት አለም ላይ እየጨመረ መጥቷል እንግዲህ ምናልባት በአናኗር ወይም ላይፍ ስታይል ክረት ሊሆን ይችላል አብዛኛው ሰው ከስራው ሁኔታ ለፀሐይ ብርሃን የመጋለጥ እድሉ እየቀነሰ ነው ማለት ቫይታሚን ዲ ለአይን ጤና ይጠቅማል ያደርጋል የካልሲየም መመጠጥን ያፈጥናል፣ ወይም ሬጉሌት ያደርጋል። ቫይታሚን ዲ በሽታ በመከላከል ዙሪያ በጸረ ብግነት ዙሪያ ትልቅ ሚና አለው። የቫይታሚን ዲ እጥረት ያላቸው ሰዎች ለአይን መድረቅ ችግር ይጋለጣሉ ለግላኮማ ለኬራቶኮነስ፣ እና ለኮርኒያል አይነት ችግሮች እንደሚጋለጥ ጥናቶች ያሳያሉ። ይህ ማለት ቫይታሚን ዲ አይን ጤና ጠቃሚ ነው። ቫይታሚን ዲ እጥረት ባለባቸው ሰዎች እና በኖርማል ሰዎች የቫይታሚን ዲ ሰፕሊመንቴሽን ፕሮቶኮል አለ ተዘጋጅቷል። ስታንዳርድ የሆነ ይህ ፕሮቶኮል እንደምታዩትኝ እጥረት ባለባቸው ሰዎች ምን ያህል መውሰድ እንዳለባቸው ፊትለፊት እንደሚታያቸው፣ እጥረት ባለባቸው ሰዎች በኖርማል ሰዎች ላይ እና በስፔሻል ፖፕሌሽን ወይም በተለዩ ሰዎች ላይ በምን ያህል መውሰድ እንዳለባቸው ተቀምጠዋል። ስፔሻል ማለት ለምሳሌ መድኃኒት የሚወስዱ ከሆነ የአብዞርቬሽን የዳጅሽን ችግር ባለባቸው ሰዎች እንዲሁም ጭራሹ የፀሐይ ብርሃን የማያገኙ ሰዎች ላይ በተለያዩ አጋጣሚ ፀሐይ አግኝቷቸው ማቅሰው ይኖራል። ና እንደነዚህ አይነት ሰዎች ከፍ ያለ መጠን ይወስዳሉ። ስፔሻል ፖፕሌሽን የተቀመጠው መውሰድ ይኖርባቸዋል ማለት ነው። ነገር ግን ብዙ ጊዜ የሚመከረው ቫይታሚኖችን ከምግብ ማግኘት የተሻለ ነው። በምግብ ማይስተካከል ሲሆን ነው ወደ ሰፕልመንቶች ምንሄደው። ና ቫይታሚን ዲን የምናገኝባቸው ምግቦችም እንደ አሳዎች ሳልሞን፣ ማክሬል አሳዎች ና የአሳ ዘይት፣ ከቢጫው የእንቁላል ክፍል ከጉበት ና ከፀሐይ ብርሃን ማግኘት ይቻላል። በስድስተኛ ደረጃ የምናየው ከርኪመንን ነው። ከርኪመንን ከእርድ በዋናነት የምናገኘው ቢሆንም ከዝንጅብል፣ ከከሙን፣ ከጥቁር በርበሬ ከቺሊ በርበሬ ማግኘት ይቻላል። ከርኪመን ጠንካራ ጸረ ብግነት ባህሪ ያለው፣ ጸረ ኦክሲደንት ባህሪ ያለው ጸረ የስኳር በሽታ አለው፣ እንዲሁም ጸረ አትሮስክሎሮቲክ ባህሪ ያለው ማለት ነው። ጸረ አትሮስክሎሮቲክ ማለት የደም ስርን የሚዘጉ ንጥረ ነገሮች እንዳይዘጉት የማድረግ ባህሪ ማለት ነው። ከርኪመን ለምግብ ልመት ችግር፣ ለልብና ተያዥ ችግሮች፣ ለጉበት ስብ ወይም ፋቲ ሊቨር ለሜታቦሊክ ሲንድረም፣ ፖሊሲስቲክ ኦቫሪያን ሲንድረም አይነት ችግሮች ላለባቸው ሰዎች ይረዳል። ወደ አይን ስንመጣ ከርኪመን የአይን የመድረቅ ችግርን ለማስወገድ ይጠቅማል። ዩቫይተስ የተባለውን የአይን ውስጥ ብግነትን ለማስወገድ ይረዳል። እንዲሁም ካታራክት የአይን ሞራ ግዶሽ፣ ግላኮማ የአይን ግፊት፣ እንዲሁም ዲያቤቲክ ሪትኖፓዚ ማኩራር ዲጀኔሬሽን አይነት ችግሮችን ለመከላከል ይረዳል። የተፈቀደ የከርኪመን መጠን አለ። የእርድ ከርኪመን ከሆነ በቀን ውስጥ ከ500 እስከ 500 ሚሊ ግራም መውሰድ ያስፈልጋል። ከጥቁር በርበሬ የተገኘ ከርኪመን ከሆነ ደግሞ በቀን ውስጥ ከ5 እስከ 5 ሚሊ ግራም መጠን መውሰድ ያስፈልጋል ማለት ነው። ከርኪመን ለሪትና ጤና ይጠቅማል። ሪትናን ከበሽታዎችና ከብግነት ለመከላከል ይረዳል። ሪትናን ከብዙ ችግሮች ይጠብቃል። ከሰፕሊመንት ይልቅ ከምግብ ከርኪመን ማግኘት ከፈለግን በየቀኑ አንድ ስን የእርድ ሻይን መጠጣት ከርኪመን ለማግኘት ይጠቅመናል። ሌላው ቫይታሚን ቢስሪ ወይም ኒያሲን ነው። ቫይታሚን ቢ3 ወይም ኒያሲን ለሰውነታችን ለብዙ ተግባራት ይጠቅማል። በተለይ ደግሞ ማይቶኮንድሪያል ዲስፋንክሽን ለመከላከል ይጠቅማል። ለአእምሮ ጥበቃ ወይም ኒሮ ፕሮቴክሽን ያገለግላል። ቲያሚን ናድ እና ናዲፒ የተባሉ ኮንዛይሞችን ሪስቶር ለማድረግ ወይም እንዲመለሱ ለማድረግ ይረዳል። ናድ ማለት ኒኮቲናማይድ አዴኒን ዳይኒክሎታይድ ሲሆን ናዲፒ ማለት ደግሞ ኒኮቲናማይድ አዴኒን ዳይኒክሎታይድ ፎስፌት ማለት ነው። እነዚህ ኮኤንዛይሞች ለኤቲፒ መመረት ይጠቅማሉ። የበላነው ምግብ ወደ ኤነርጂ እንዲቀየር ይረዳሉ። ይህ ቪታሚን እነዚህ ኮኤንዛይሞችን በመጠቀም ከአራት መቶ በላይ ባዮኬሚካል ሪያክሽኖችን በሰውነታችን ውስጥ ለማካሄድ ይረዳል። ኒያሲን ለነርቭና ለአይን ጤና ይጠቅማል። ግላኮማን ለመከላከል ይረዳል። ቪዥዋል ፊልድ ሴንሲቲቪቲን ለማሻሻል ይጠቅማል። ከዚህ በተጨማሪም ኒያሲን የደም የቅባት መጠንን ለማመጣጠር ይጠቅማል። ለምሳሌ ኤችዲኤልን ለመጨመር፣ የኤልዲኤል ለመቀነስ፣ የደም ግፊትን ለመቀነስ ይጠቅማል። ለአንጎል ተግባር ይረዳል። ለቆዳ ጤና ይጠቅማል። ኒያሲንን በሰፕሊመንት መልክ መውሰድ ካስፈለገ በጾታና በእድሜ ይለያያል። ለምሳሌ 14 ዓመት በላይ በሆናቸው አዋቂ ወንዶች ላይ መውሰድ ያለባቸው መጠን 15 ሚሊግራም ነው በቀን ሴቶች ደግሞ 14 ሚሊግራም ነው በቀን መውሰድ ለሚገባቸው ያረገዙ ሴቶች ትንሽ ከፍ ይላል በቀን ውስጥ 18 ሚሊግራም መውሰድ ይጠበቅባቸዋል ህፃናት ደግሞ ለምሳሌ ከ4 እስከ 13 ዓመት የሆናቸው ህጻናት ከ8 እስከ 12 ሚሊግራም ፐርዳይ መውሰድ ይጠበቅባቸዋል ያ ማለት 4 ዓመት ለሆኑት 8ን 13 ለሆኑት 12 እንደ እድሜያቸው መጠኑ ይለያያል ማለት ነው ነገር ግን ቫይታሚን ቢ3 ወይም ኒያሲንን ከምግብ ማግኘት ከፈለግን ከስጋ፣ ከዶሮ ስጋ፣ ከአሳ፣ ከነት፣ ከአቮካዶ፣ ከቲማቲም፣ ከቆስጣ ማግኘት ይቻላል። እንግዲህ አለም አቀፍ ኤጅ ሪሌትድ ኤዲዞችን የሚያጠና ድርጅት አለ፣ ኤአርኢዲስ የሚባል ድርጅት። ይህ ድርጅት የክሊኒካል ትሪያል ጥናቶች፣ የተለያየ ጥናቶችና ውጤታቸውን ይፋ አድርጓል። በዚህም መሰረት ኤአርኢዲስ ቱ ሰፕሊመንቴሽን የሚባሉ ሰፕሊመንቶችን ይፋ አድርጓል ማለት ነው። እነዚህ ሰፕሊመንቶች ማኩላር ዲጀኔሬሽንን ባለበት ለማስቆም ወይም ለመከላከል የሚጠቅም ነው። ይህም ቫይታሚን ሲን በ500 ሚሊግራም ቫይታሚን ኢን በ180 ሚሊ ግራም ዚንክን በ40 ሚሊ ግራም ኮፐርን በ2 ሚሊግራም ሉቲንን በ10 ሚሊግራም ዛግዛንቲንን በ2 ሚሊግራም መውሰድ ማኩላር ዲጀኔሬሽን ለመግታት እንደሚጠቅም ይፋ አድርገዋል። እዚህም በተጨማሪ ሉቲንን በ20 ሚሊግራም ዛግዛንቲንን በ4 ሚሊግራም ከርከሚኖይድስን በ100 ሚሊግራም ቫይታሚን ዲን በ15 ማይክሮግራም ወይም በ600 ኢንተርናሽናል ዩኒት መውሰድ የአይን ብግነትን ይቀንሳል፣ የአይን የመድረቅ ችግርን ያስወግዳል። ይህ በ2024 ፍሮንቲርስ የተባለው ኢንተርናሽናል ማተሚያ ድርጅት ላይ የታተመ መረጃ ነው። ወደ ቦነሶች ስንገባ የመጀመሪያው ለአይን ጸረ ብግነት የሚያገለግሉ ንጥረ ነገሮች ስናይ የመጀመሪያው የአረንጓዴ ሻይ ወይም የአረንጓዴ ሻይ ሰፕልመንት ነው። ሁለተኛው ቱመሪክ ወይም እርድ ነው። ሶስተኛው ቱሪን፣ አራተኛው ኦሜጋ ስሪ ነው። ሌላው ለአይን ጤና የሚያገለግሉ ቫይታሚኖች ናቸው። አሁን የምነግራችሁ ቫይታሚኖች አምስት ናቸው። ከአምስቱ ሁለቱን አይተናል። ሶስቶችን አሁን የምናያቸው ናቸው። የመጀመሪያው ቫይታሚን ኤ ነው። ቫይታሚን ኤን የምናገኝባቸው ምግቦች ደግሞ ከጉበት፣ ከእንቁላል፣ ከአሳ ከወተት ከካሮት ከስኳር ድንች ከቆስጣና ከዱባ ማግኘት ይቻላል። ቫይታሚን ቢ ስሪ ንም ሁለቱንም ምግቦችንም ሁሉ ነገር አይተናል። ሌላው ያላየነው ተጨማሪ ቫይታሚን ቫይታሚን ቢ ሲክስ ነው። ቫይታሚን ቢ ሲክስን ከደሮ ስጋ ከሙዝ ከአሳና ከሀባብ ማግኘት እንችላለን። ሌላው ላይ የሚጠቅም ቫይታሚን ቫይታሚን ቢ አስራ ሁለት ነው። ቫይታሚን ቢ 12ን ከከብት ስጋ፣ ከአሳ፣ ከእንቁላል፣ ከዲያሪ ምርቶች ላይ ከወተት አይብና ቅቤ ማግኘት ይቻላል። ቫይታሚን ሲን ከፍራፍሬ ከፍራፍሬዎች ጁስ፣ ከቃሪያ፣ ከብሮኮሪ፣ ከቲማቲም፣ ከቆስጣ ማግኘት ይቻላል። ለኤሌክትሮላይቶች መመጠጥ ወይም አብዞርቬሽን የሚያገለግሉ ኤሌክትሮላይቶች አንደኛ ካልሲየም ላክቴት፣ ሁለተኛ ፖታሲየም ክሎራይድ፣ ሶስተኛ ማሊክ አሲድ፣ አራተኛ ሶዲየም ክሎራይድ፣ አምስተኛ ስትሪክ አሲድ አናሂድሬስ ናቸው። ሌላ ሁለተኛው ቦነስ ደግሞ ምንድ ነው? ጥሩ ጣፋጭ ጥራት ያለው እንቅልፍ ለመተኛት የሚያስፈልጉ ንጥረ ነገሮችን እነግራችኋለሁ። የመጀመሪያው ሜላቶኒን ነው። ሜላቶኒን ምንም ጥርጥር የለውም የእንቅልፍ ሆርሞን በመባል ነው የሚታወቀው። እንድንተኛ የሚረዳ ነው። ሌላው ደግሞ የካሚሞል ሰፕሊመንት ወይም የካሚሞል ሻይ ነው። ሌላው ቬላሪያ ኖሩት ኤክስትራክት። ሶስቶቹ ሰፕሊመንት ናቸው፣ ለእንቅልፍ የሚጠቅሙ ናቸው። ነገር ግን ከእንቅልፍ ክኒን የተሻሉ ለእንቅልፍ የሚረዱ መጠጦች እና ምግቦች አሉ። እነዚህ ምግቦችና መጠጦች አሁን የምናያቸው ከመተኛታችን በፊት ከአንድ ሰዓት በፊት ብንወስዳቸው፣ አንደኛ ተሎ እንድንተኛ የሚረዱ ሁለተኛ ደግሞ ከተኛን በኋላ ጥሩ እንቅልፍ፣ ጣፋጭ እንቅልፍ እና ዲፕ የሆነ እንቅልፍ፣ በመሀል መቆራረጥ የሌለው እንቅልፍ እንድንተኛ የሚረዱ ናቸው ማለት ነው። እነዚህ ተሞክረው የተረጋገጡ ሲሆኑ እስከ ማስረጃው ነው የምነግራችሁ። የመጀመሪያው ምግብ ቸሪስ ነው። ቸሪስን መውሰድ ጥራት ላለው እንቅልፍ ይጠቅማል። ምክንያቱም ቸሪስ በሜላቶኒን የታጨቀ ስለሆነ፣ ሁለተኛው አልመንድ ነው። አልመንድ በከፍተኛ የማግኒዚየም መጠኑ እንዲሁም ቫይታሚን ኢ መጠኑ ምክንያት ጥሩ እንቅልፍ ጥራት ያለው እንቅልፍ እንድንተኛ ይረዳል። ያው ማግኔዚየምን ታውቃላችሁ እንቅልፍ ችግር ያለባቸው ሰዎች የሚታዘዝ መድኃኒት ነው። ሶስተኛው ሙዝ ነው። ሙዝ ከፍተኛውን የፖታሲየም እና የማግኔዚየም መጠን በመያዙ እንዲሁም ቫይታሚን ቢ6ን በመያዙ ለጥሩ እንቅልፍ ይጠቅማል። ቫይታሚን ቢ6 በሙዝ የሚገኘውን ትሪፕቶፋንን ወደ ሴሮቶኒን እና ወደ ሜላቶኒን እንዲቀየር ይረዳል። መጀመሪያ ትሪፕቶፋን ወደ ሴሮቶኒን እንዲቀየር ይረዳል። ሴሮቶኒን ደግሞ ሁለት ጥቅም አለው። አንደኛ ጥሩ ሙድ ወይም ፊልጉድ ጥሩ ስሜት እንዲኖረን ይረዳል። ሁለተኛ ደግሞ ሴሮቶኒን ወደ ሜላቶኒን በመቀየር እንቅልፍ እንድንተኛ ይረዳናል ማለት ነው። በአራተኛ ደረጃ የሚገኘው ኦትሜል ወይም አጃ ነው። አጃ ትሪፕቶፋን የተባለውን አሚኖ አሲድ በመያዙ ማግኔዚየምና ዚንክን በመያዙ ነው የሚጠቅመው። ለእንቅልፍ ማግኔዚየም ነርቭ ላይና መስል ላይ ባለው ተጽዕኖ ምክንያት ለጥሩ እንቅልፍ ያገለግለናል። ዚንክ ደግሞ በሜላቶኒን መመረት ዙሪያ ላይ ተጽዕኖ ስላለው ለጥሩ እንቅልፍ ያገለግለናል ማለት ነው። በአምስተኛ ደረጃ የሚገኘው ትኩስ ወተትን መጠጣት ነው። ወተት ትሪፕቶፋን የተባለውን አሚኖ አሲድ በመያዙ ትሪፕቶፋን ደግሞ በሰውነት ውስጥ ወደ ሴሮቶኒን ከዛም ወደ ሜላቶኒን በመቀየር ለጥሩ እንቅልፍ ለመተኛት ይጠቅማል። ሌላው የመጨረሻው የካሚሞል ሻይን መጠጣት ነው። አንድ ስኒ የካሚሞል ሻይን መጠጣት ጥቅም አለው። ምክንያቱም ኢፒጀኒን የተባለውን ጸረ ኦክሲደንት በመያዙ ነው። አንደኛ ጭንቀት ናም ካለባችሁ ጭንቀትን ለማስወገድ ይረዳል። ሁለተኛ ደግሞ ብሬል ላይ ባለው ተጽዕኖ መሰረት እንቅልፋችን ተሎ እንድንተኛ ይረዳል ማለት ነው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለተለያየ ለሚፈልጉ ሰዎች እንዲዳረስ ላይክ ሸር፣ ሰብስክራይብ ይደረግ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን፣ እንመልስላችኋለን። በእውነቱ ሳዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።